ጠና ይስጥልኝ። እንዴት ውላችኋል? ተመልካቾች ከዜና ኢትዮጵያ የሰዓቱን የስፖርት መረጃዎችን ወደ እናንተ እናደርሳለን። ሲንቄ ባንክ የስፖርት ዘገባችን የክብር አጋር ስለሆነም ከልብ ነው የምናመሰግነው። ከዜናዎቹ ጋር ተመስገን አለባቸው ነኝ። ዛሬ በተደረገ የኢትዮጵያ ፕሪምየር ሊግ ጨዋታ ሐዋሳ ከተማ ሶል ሽረን አምስት ለአንድ አሸነፈ። ረፋድ ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በተደረገ ጨዋታ ኤርትራዊ አጥቂ ያሊ ሱሌይማን አራት ግቦችን ለሐዋሳ ከተማ አስቆጥሯል። ተጫዋቹ በውድድር ዓመቱ ያስቆጠራቸውን የግብ ብዛት 19 በማድረስ ኮከብ ግብ አስቆጣሪነቱን አጠናክሮ ቀጥሏል። ተባረኬ ፋሞ ሌላኛውን የሐዋሳ ከተማ ግብ ከመረብ ያሳረፈ ሲሆን ሶል ሽረን በዜሮ ከመሸነፍ የታደገች ብቸኛ ግብ ደግሞ ብርሃኑ አዳሙን አስቆጠረው ሐዋሳ ዛሬ ማሸነፉን ተከትሎ በ44 ነጥቦች ከአስረኛ ደረጃ ወደ አምስተኛ ከፍ ያለ ሲሆን የሊጉ ቀሪ ሁለት ጨዋታዎችም ከሰዓት ቀጥለው ይደረጋሉ በዚህም መሰረት መቀለ ሰባ እንደርታ ከሲዳማ ቡና 9 ሰዓት ላይ ፋሲል ከነማ ከወላይታ ዲቻ ደግሞ አመሻሽ 12 ሰዓት ላይ ይጫወታሉ በዚሁ በኢትዮጵያ ፕሪምየር ሊግ ትናንት በተደረገ ጨዋታ ኢትዮጵያ መድን ነጥብ ሲጋራ ድሬዳዋ ከተማ አሸንፏል። ከቅዱስ ጊዮርጊስ ጋር ጨዋታውን ያደረገው የሊጉ መሪ ኢትዮጵያ መድን ያለ ግብ አቻ የተለያየ ሲሆን ትናንት ማሸነፍ ቢችል ኖሮ ሶስት ጨዋታዎች እየቀሩት የኢትዮጵያ ፕሪምየር ሊግ ዋንጫን ያሸንፍ ነበር። በሌላ ጨዋታ ድሬዳዋ ከተማ ከሊጉ መውረዱን ያረጋገጠውን ወልዋሎ አዲግራት ዩኒቨርሲቲን ገጥሞ ሶስት ለአንድ ረቷል። በሱልጣን በርሄን አትናኤል ሰለሞንና ዳዊት ገብሩ ለወልዋሎ አዲግራት ዩኒቨርሲቲ ሶስት ግቦችን ሲያስቆጥሩ ዘራዊ ገብረስላሴ ደግሞ የድሬዷን ከተማን ብቸኛ ኳስ ከመረብ አሳርፏል። ወደ ኢትዮጵያ ፕሪምየር ሊግ ከተመለሰ ሶስት ዓመታትን ያስቆጠረው የኢትዮጵያ መድን እግር ኳስ ክለብ የሊጉ ሻምፒዮን ለመሆን ተቃርቧል። ዓመቱን በጥሩ መልኩ ባንጀምርም ወደ መሪነት ከመጣንበት ጊዜ በኋላ ተጫዋቾቼ የነበራቸው ቁጭትና ፍላጎት ወደ ዋንጫው እንድናመራ አድርጎናል ሲሉ አሰልጣኝ ገብረ መድን ኃይሌ ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ ተናግረዋል። አብርሃም አድማሱ በ1980ዎቹ በኢትዮጵያ እግር ኳስ ውስጥ የገዘፈና የገነነ ስም ከነበራቸው ክለቦች መሀል ተጠቃሽ ነው የኢትዮጵያ መድን እግር ኳስ ክለብ። ክለቡ በአህጉራዊ መድረክ ከአገሪቱ ክለቦች የላቀውን ደረጃ የያዘበትን እስከ ግማሽ ፍጻሜ መድረስ የቻለ ታሪክም ይዟል። ከዚህም አልፎ በጊዜው የብዙዎችን ቀልብ መግዛት የቻለ የአጫዎት ዘይቤ የነበረው ስለመሆኑ ጭምር በእግር ኳስ ተመልካቾች የሚነገርለት መድን በመንግስቱ ወርቁ፣ ሀጎስ ደስታና ሌሎችም ታላላቅ ኢትዮጵያውያን አሰልጣኞች እንደመሰልጠኑ ብዙ ከዋክብቶችን ለኢትዮጵያ እግር ኳስ አበርክቷል። ይህ ውጤታማነት ግን በ2000ዎቹ ጅማሬ እየከሰመ ሄዶ በ207 የኢትዮጵያ ፕሪምየር ሊግ እንዲወርዳ አድርጎታል። ሆኖም ዳግም ከዓመታት ጥረት በኋላ በ2015 የወድር ዘመን ወደ ኢትዮጵያ ፕሪምየር ሊግ በመመለስ በዓመታት ውስጥ ተፎካካሪና ሉዋንጫ የሚጫወት ቡድን መገንባት ችሏል። አሁን ሊጉ 34ተኛ ሳምንት ላይ ሲገኝ መድን ካደረጋቸው ጨዋታዎች 19ኙ ማሸነፍ ሲችል፣ የተሸነፈው ደግሞ አምስት ብቻ መሆኑ ብዙ በማሸነፍም ጥቂት ጨዋታ በመሸነፍም ብቸኛ ያደርገዋል። ከመጀመሪያው አራት ጨዋታ ሶስት ነጥብ ብቻ ሳክቶ የነበረው መድን ጉዳትና የተጫዋቾች ቅጣት ለመጥፎ አጀማመሩ ምክንያት እንደነበረ አሰልጣኝ ገብረ መድን ኃይሌ በተለይ ለኢቲቪ ተናግረዋል። ከስንጀምር አራት ና አምስት ጨዋታዎች በጣም አስቸጋሪ ጊዜ አሳልፈናል። ከጉዳት ጋር ከቅጣት ጋር ወደ ስድስት ስምንት የሚሆኑ ተጫዋቾች አልነበሩንም ና ተፈትነናል በጣም ከዛ ፈተና ግን በጥሩ ሁኔታ አልፈናል ማለት ይቻላል። ከአምስተኛው ሳምንት ጀምሮ ግን ካደረጋቸው አስራ አምስት ጨዋታዎች አስራ ሶስቱን ማሸነፍ መቻሉ ና ተፈራርቀው በሊጓናት ተቀምጠው የነበሩት መቻል፣ ሀዲያ ና ባህር ዳር መንሸራተታቸው በብቸኝነት ወደ ከፍታው አድርሷቸዋል። በተለይ በተለይ መሪ ከሆነ ወዲህ ሁሉም ፈትኖ ሆናል ማለት ይቻላል። ለምንድን ነው ሁሌ መሪ ስትሆን ያው ጥንካሬ እንዳለ ያሳያል ና ሁልጊዜ ለአንተ ተደራጅቶ ተጠናክረው ይመጣበታል ና መሪውን ማሸነፍ በራሱ አንድ ትልቅ ነገር ነው ብለው ስለሚያስ ማንም ማለት ነው። በውድድር ዘመኑ በተለይም በሁለተኛው ዙር በዋንጫ ፉክክር ውስጥ ከነበሩት ክለቦች በተለየ ከሽንፈት ማገዝ ቶሎ ወደ አሸናፊነት የመመለስ መንገድ የመድን የዋንጫ ጉዞ ላይ ትልቁ ጥንካሬም ሆኗል። ክለቡ ከተከታዮቹ ኢትዮጵያ ቡና ና ባህርዳር ከተማ ሽንፈቶች በኋላ ወደ ድል የተመለሰበት መንገድም ለዚህ ማሳያ ነው። በልጆቹ የሚታየው አንድ ትልቅ ነገር ቁጭት ነው። እና ስህተቶች ያጋጥማሉ። አንዳንድ ጊዜ እንግዲህ ብዙ ነጥብ ከመሰብሰብ አንጻር ትንሽ አስቸግረውናል። ቢሆንም ግን የነበረው ልዩነት ጠብቀን ለመሄድ አሁንም ጥረት እያደረግን ነው። የሊጉን ዋንጫ ማሳካቱን ለማረጋገጥ አንድ ነጥብ ብቻ የሚጠብቀው መድን ከመቻል በቀጣይ ሳምንት የሚጫወት ሲሆን፣ ቀሪ ጨዋታዎች ሜዳ ላይ ጥሩ ከመሆን ባለፈ የሂሳብ ስሌትን መሰረት ያደረጉ እንደሚሆንም ነው አሰልጣኝ ገብረ መድን የሚገልጹት። በሂሳብ ስራ የሂሳብ ስራ ነው። አሁን ከዚህ በኋላ የሚቀረን ጨዋታ ኳኩሌት አድርገን መሄድ እንዳለብን ነው። በጥንቃቄ ለመወጣት ጥረት እናደርጋለን። ግን የምንችለውን ያህል አድርገን ያው የሚያስፈልገንን ነጥብ አግኝተን ሻምፒዮን ለመሆን ጥረት እናደርጋለን። ታሪካዊውን ክለብ ለሻምፒዮንነት ለማብቃት የተቃረቡት ውጤታማው አሰልጣኝ ገብረመድህን መድን ኃይሌ ከዚህ ቀደም ከጅማ አባጅፋርና ከቀለ ሰባ እንደርታ ጋር ሊጉን ማሳካታቸው የሚታወስ ሲሆን ከመድን ጋር ድል የሚያደርጉ ከሆነም ብቸኛው ከሶስት ክለቦች ጋር ሊጉን ያሸነፉ የመጀመሪያው አሰልጣኝም ያደርጋቸዋል። እንደ አሰልጣኝ ስትዘጋጅ፣ አንድን ቲም ሻምፒዮን ለማድረግ ጥሩ ቲም ፈሰርተ ያ አዝናኝም የሆነ የተደራጀ ቡድን መስራት ነው እና እኔ አሁን አሁን ላይ ሆኜ ሳየው የመድን ቡድን በተለይ አሁን ባለው ስኳር ስታየው ለእኔ በጣም ትልቅ የመንፈስ እርካታ ጥሩ ስሜት ይሰማኛል። በሰላሳ አራተኛ ሳምንት ጨዋታዎች ኢትዮጵያ ቡና በመቀለ ሰባ እንደርታ ነጥብ የሚጠል አሊያም የሚሸነፍ ከሆነ ኢትዮጵያ መድን ከመቻል ጋር ሳይጫወት አዲሱና አስረኛው የሊጉ አሸናፊ ክለብም ይሆናል። ከውጭ ወዳገኘናቸው ስፖርታዊ ዜናዎቻችን እናልፋለን። በአውሮፓ ኔሽንስ ሊግ ግማሽ ፍጻሜ ዛሬ ምሽት ጀርመን ከፖርቹጋል የሚያደርጉት ጨዋታ ይጠበቃል። ክርስቲያኖ ሮናልዶ 220ኛ ጨዋታውን ለፖርቹጋል የሚያደርግበት ጨዋታ ምሽት አራት ሰዓት ላይ በሙኒክ አሊያንዝ አሬና ነው የሚደረገው። አዲስ የሸዋስ ተጨማሪ ዘገባ አዘጋጅተዋል። 54 ሀገራት በተለያዩ የሊግ እርከኖች ሲካፈሉበት የነበረው የአውሮፓ ኔሽንስ ሊግ ግማሽ ፍጻሜው ላይ ደርሷል። ፖርቹጋል ከጀርመን፣ ስፔን ከፈረንሳይ ለፍጻሜ ለመድረስ ዛሬና ነገ የግማሽ ፍጻሜ ጨዋታቸውን ያደርጋሉ። ዛሬ ምሽት አራት ሰዓት ላይ በጀርመን ሙኒክ አልያን ዛሬና ጀርመን ከፖርቹጋል የሚያደርጉት ጨዋታም ይጠበቃል። ሁለቱ ሀገራት በዚህ ውድድር ሲገናኙ በታሪካቸው ለመጀመሪያ ጊዜ ነው። የውድድሩ አዘጋጅ የሆነችው ጀርመን መካሄድ ከጀመረ ሰባት ዓመታትን ባስቆጠረው የአውሮፓ ኔሽንስ ሊግ ለግማሽ ፍጻሜ ስትደርስ የመጀመሪያዋ ነው። ተፋላሚዋ ፖርቹጋል የመጀመሪያውን የኔሽንስ ሊግ ዋንጫ 2019 ላይ ሻምፒዮን መሆኗ አይዘነጋም። ከዚህ በኋላ ድጋሚ ለፍጻሜ ያልደረሰችው ፖርቹጋል በአሰልጣኝ ሮቤርቶ ማርቲኔዝ እየተመራች ሁለተኛ ድሏን ለማስመዝገብ ጠንካራዋን ጀርመንን ትገጥማለች። በታሪካቸው ለመጀመሪያ ጊዜ በሚገናኙበት ጨዋታ ፖርቹጋላዊ ክርስቲያኖ ሮናልዶ በብሔራዊ ቡድኑ መለያ 220ኛ ጨዋታውን እንደሚያደርግ ይጠበቃል። በተመሳሳይ በጀርመን በኩል ጆሹዋ ኪሚች አንድ መቶኛ የብሔራዊ ቡድን ጨዋታውን ያደርጋል ተብሎም ተጠብቋል። በአሰልጣኝ ዩሊያን ኔግሊስማን የምትመራው ጀርመን ጣሊያንን በድምር ውጤት አምስት ለአራት በማሸነፍ ነበር ለግማሽ ፍጻሜ የደረሰችው። በተመሳሳይ ሻምፒዮና ፖርቹጋል ኮፐንሃገን ላይ በዴንማርክ አንድ ለዜሮ ተሸንፋ ብትመለስም ሊዝበን ላይ በተደረገው የመልሱ ጨዋታ አምስት ግቦችን በማስቆጠር አሸንፋ ነው ለዛሬው የግማሽ ፍጻሜ ፍልሚያ የደረ ደረሰችው ለመጨረሻ ጊዜ በተገናኙበትና በጀርመን አራት ለሁለት አሸናፊነት ከተጠናቀቀበት የ2020ው የአውሮፓ ዋንጫ በኋላ ለመጀመሪያ ጊዜ የሚገናኙት ሁለቱ ሀገራት በታሪካቸው በ19 አጋጣሚዎች ተገናኝተዋል 11ዱ በጀርመን የበላይነት የተጠናቀቀ ሲሆን በሦስቱ ብቻ ነው ፖርቹጋል ያሸነፈችው ቀሪዎቹ አምስቱ ባቻ ውጤት ተጠናቋል በታሪክ ያላትን የበላይነት ለማስቀጠል በሜዳዋ የምትፋለመው ጀርመን የአሸናፊነት ቅድመ ግም ምቱን አግኝታለች። በግማሽ ፍጻሜ ጨዋታ ለዘጠኝ ወራት ከሜዳ ርቆ የቆየው ግብ ጠባቂው ማርክ አንድሬ ቴርስቴገን በመጀመሪያው ስብስብ ሊካተት እንደሚችልም ተጠብቋል። ካይ ሃቨርት፣ ቤንጃሚን ሄንሪች እና ሙሴላን ጨምሮ ዘጠኝ ወሳኝ ተጫዋቾች በጉዳት ምክንያት ከስብስብ ውጭ ሆኗል። ከጀርመን በኩል በፖርቹጋል በኩል ጆዋ ካንሴሎ ከጨዋታው ውጪ ሲሆን አንድ መቶኛ ጨዋታውን ዴንማርክን በማሸነፍ ያከበረው ቤርናንዶ ሲልቫ ከሮናልዶ ጋር ይጣመራል ተብሏል። ኮከብ ክርስቲያኖ ሮናልዶ ስድስት ግቦችን በማስቆጠር የሊግ ኤ ከፍተኛ ግብ አስቆጣሪነትንም እየመራም ይገኛል። ከቀናት በፊት የሻምፒዮንስ ሊግ ፍጻሜ ባስተናገደው አሊያንዝ አሬና የሚደረገውን የሁለቱ ሀገራት ጨዋታ ስሎቬንያዊ ስላቭኮ ቪንሲች በዋና ዳኝነት ይመሩታል። የአንዳንድ ጊዜ የኔሽንስ ሊግ ሻምፒዮኖችን ፈረንሳይና ስፔንን የሚያገናኘው ሌላኛው የግማሽ ፍጻሜ ጨዋታ ነገ በስቱትጋርድ ኤምኤችፒ አሬና ምሽት አራት ሰዓት ላይ ይደረጋል። ክቡራን ተመልካቾች፣ ለዜና ኢትዮጵያ የተዘጋጁ ስፖርታዊ ዜናዎቻችን በዚያ በቁ። በያላችሁበት ሰላም።